ቤት ውስጥ ዳኛው ቁጭ ብሏል። ጂሃንና ሜሊክ እንደዚሁ ሌሎቹ እህትዋና ወንድሟ ሳይቀሩ መላ ቤተሰቡ ቁጭ ብለዋል። አቃቢ ህግም ወዲያውኑ ለጂሃን ጂሃን እንደዚህ እንደምትለው ሜሊክ አንተ ጋር ሽጉጡን ተኩሳ መታለች እርግጠኛ ነ? አዎ አለቃ፣ እሷ ናት የተኮሰችው እያለ መልስ ይሰጥ ጀመርም ነኢማን ወዲያውኑ ትነሳና፣ በመጨረሻ ሜሊክ ሜሊክ፣ አሁን ወደ እስር ቤት ነው። እሺ መገቢ ወደ የትም አታመልጭም። ዝም በሉ እያልኩ ነው፣ ዝም በሉ እያለ ይናገር ጀመርም። ወዲያውኑ እየዞረች ለኑ ለሉ፣ ምን ነው? ምን ተፈጠር? መጨረሻም እውነቱ ሲወጣ ምን ነው? ደረቃችሁ። እውነቱ ተደብቆ አይወጣም። እሺ መጨረሻም ይወጣል። ሜሊክ ግን በጥይት መቷል። ስለዚህ ትገባለች እስር ቤት እያለች ተወራለች። ዝም በሉ እያልኩ ነው ያሉት፣ ዝም በሉ እያልኩ ነው ያሉት እያለ አቃቢ ቁም ይናገር ጀመር። ለዚሁ ሱመር በመጨረሻም ታይሲን እናኑ ዘም ይሉ ጀመር። ወደ መቀመጫው ይቀመጣሉ። አርፍዶ የመጡት ሁለቱም ወዲያውኑ አርፍዶ ግቡ ንቀመጥ አሉ። ወዲያውኑ ንቀመጡ ጀመር። በመጨረሻም እንደዚ ሰሚት ዝም በይ በቃ እያለም ይናገራል ጀመረ። ምንድነው ወንድሜ፣ ለምንድን ነው ዝም በል እያልክ የነገርከኝ ነው?

ቀጣያን ተነሺ እያለ ይናገረው ጀመር። ንዴቱን መቆጣጠር ያቆተውና ኑ ካለበት ይንሰን ሊመታው ሲሞከር ታይሲ እንገባና ያረጋጋው ጀመር። አቃቤ ሕጉ በጣም ይናደዳ። ወዲያውኑ እያግሮ መራመ ፊቱ ደም ለብሶ ተመጣም፣ በንዴት ወደ መቀመጫው ይቀመጥ ጀመር። እባክህ እባክህ፣ ክብራችንን እንደዚያ እናወርድ፣ ተረጋጋ እያልኩ ነው ያሉት እያለም ይነግረው ጀመር። ታይሲ አቃቤ ሕጉ ወደ ሜሊክ ይዞርና ሜሊክ፣ በመጨረሻ ይህን ለመጨረሻ ጊዜ ነው የምጠይቅሽ እንደዚሁ ጀሃን ላይ ተኮሻሽበታል? እያለም ጠይቃ ጀመር። አይ አላረኩትም አለቃ እያለች ትመልስ ጀመር። ጀሃን ይስቅ ጀመረ። ወዲያሁኑ ሁለቱም እንደዚሁ ይረጋጋሉ። በረጅሙም ይተነፍሶ ጀመር። እኔ ጀሃን ላይ ምንም አይነት ሽጉጥ አልተኮስኩም እኔ ያልገመታሁትም እያለች ትናገር ጀመር። ምን አይነት ውሸት ነው እያሉም ሰሚት እና ሌሎችም እንዳለውሩ ጀመር። እንደዚሁ ያግሮ ምርማሉ። አቃቢ ሕጎቹ ዘሉት አራቱም ይመካከሩና በመጨረሻም ትእዛዙን ይሰጡ ጀመር። እሺ በመጨረሻ ውሳኔ ተወስኗል። እያንዳንዱ ነገሮች እስከሚጣራና እያንዳንዱ ነገሮች ቃሎቹ እንዳለ ተጣርቶ እስከሚታወቅ ድረስ በመጨረሻም ውሻናችንን እያስናልፈናል። ሜሊክ በመጨረሻ እስር ቤት ሆና እያንዳንዱ ነገሮችን እንድትከታተል አዝናል። እስር ቤት ትግባ። እስከዛ ችግሩ ቀሉ እያንዳንዱ መረጃም ሲወጣ ያኔ ሁሉ ነገር ይፋ የሚሆን ይሆናት ብሎም ትእዛዝ ይሰጥ ጀመር። በመጨረሻም ሜሊክ ወደ እስር ቤት ገባች። ይህን ምሰሞን ያሚን በጣም ትደሰታለች። ሰሚትም ሳይቀርም እየዞረች ግን ወንድሟን ኑ ታዩ ጀመር። ሜሊክ ምታሳዝ ነው። ሱመር ሳያቋረጥ ከአይኖቿ እንባ እየፈሱ ሲሉት ካቴናን ወዲያውኑ ወደ እጆ ላይ ያደረጉ ጀመር። ጃን እየዞረ ሜሊክ ስትታሰር ያይ ጀመር። እሷም ባይኑ ታየዋለች። እሱ ልቡ ግን ያስናል። ወዲያውኑ ሜሊክን ሁላ ፖሊሶች ግራና ቀኝ ይዘዋት ከፍርድ ቤት ቦታው ከቢሮ ይወጡ ጀመር። ኖ ማልቀስ ነው የቀረው በጣም ንዴት ውስጥ ያለው የሆነ ነገር ቢያገኝ ጃሃን፣ አጠገቡ የሆነ ነገር ቢገኝ መጥቶት ወይም ገሎት ወይም በጥይት መጥቶት ወይም እንደዚሁ ጭቤም ካገኘም በጭቤ ቢወጋው ስሜቱ ነው። በጣም ያዘነ የዛ እህቱ ሜሊክ ስትሄድ ያይ ጀመር። ጃን ጣኑ ሰጥቶ ምንም ሳይል ቀጥ ብሎ ይወጣል። ልጅ እያለም ሰሚት እንዳለ ሲጠሩት እንዳለ ምንም ሳይላቸው ተሯርጦ ይወጡ ጀመር። ቀጥ ብሎ ፍርድ ቤቱን ለቆ ይሄድ ጀመር። በሌላ በኩል ደግሞ ምንድን ነው ምንድን ነው እየሄደ ያለ ወዴት ነው የሚሄደው እያለች እኔ ምን ታውራለች። በመጨረሻ ምስ ፍርድ ቤት ወስኗል፣ እስር ቤት ትሆናለች። እውነቱ ሲጠራ ደግሞ ደግሞ ይፈረድበታል እያለች እንደዚሁ ታወራ ጀመር። ነይ እንሂድ ዝምሩ፣ ነይ እንሂድ እያለም ታይሲን ይዟት ሄድ ጀመር። የሰዓት በጣም ይናደዳል። በመጨረሻ እንደዚሁ ይህን አያየ ንዴቱ በጣም እንደዚሁ ይገል ጀመር። በጣም ምናምን አልቻለም። ምንድን ነው እየተፈጠረ ያለው? ቆይ ፍርድ ቤት ውስጥ መሆኑ እንዴት እንደዚህ ነገር ሊያደረግ ይችላል? በጣም ያሳፍራል እያለች ታወራ ጀመር። ምን ለማለት እየፈለግሽ ነው? እያለ የሰዓት ይጠይቃታል። ማለት ይህ ነገር እንዴት ሊሆን ይችላል? እንደዚህ በጠላቶች ማለት እንዴት እጅ ለእጅ ተይዞ ይሄዳሉ በጣም ያሳፍራል፣ በጣም ያሳፍራል እያለች ነገሮችን ታጋግል ጀመር። የሰዓት ንቋት በገላምቷ ይሄዳል። ልጄ የሰዓት እያለች ጠራው። ወዲያውኑ ሳሚት ቀጥ ብሎ ሄዳል። ምንድን ነው ታይሲን ያረክ ያለው? እስቲ በመጨረሻ እኔን ለማናደድ ነው? በዚሁ መሀል እንደዚህ የምታደርገው እሽን ያለ ጨዋታን ተጫወት፣ እኔ ማሳያለሁ እያለች ትዝትበት ጀመር። ሜሊክ ወደ መኪናው ልገባ ነው፣ ወደ ፖሊሶቹ። ልጄ ልጄ ሜሊክ ሜሊክ፣ ልጄ፣ እባክሽ አንዴ፣ እባክሽ አንዴ ላናግርሽ፣ እያለች ሱመር እየተሯሯጠች ትሄድ ጀመር። ታክፋታለች። እባካችሁ አንዴ ላናግራት፣ እባካችሁ እያለች ዘላ ታክፋታለች። ልጄ፣ ልጄ፣ የኔ ውድ ልጄ፣ የኔ ውድ ልጄ፣ ምንም አትሆኝብኝም እሺ፣ ምንም ነገር አይፈጠርም። የሚያስፈልገውን እያንዳንዱ ነገሮች እናደርጋለን እሺ። አንቺ ብቻ ሀሳብ እንዳይገባሽ እሺ። አይዞሽ፣ አይዞሽ፣ እሺ። ይህ የኔ ውድ አይዞሽ፣ ምንም ነገር አይፈጠርም ምንም ነገር አይፈጠርም። እሺ አይዞሽ አይዞሽ በደህና ደግሞ በሰላም ተወጫል። እሺ የኔ ልጅ እናቴ እናቴ ብላ ዘላት አቅፋት እናት ስማት አለች። እርስ በርስ የተላለቀ ይላላቀሳሉ ይላቃቀሳሉ። ሁለቱም ወዲያውኑ ይሄን ሚያውት አይሰን ልቡ ያስናል ኖ ደርቆ ቆማል። እስካሁን ለአንዴና ለመጨረሻ ጊዜ ተቃቅፈው እንደዚሁ ጠረና ከተሸታተቱ በኋላ ብልሶቹ ይበቃል ይበቃል ይበቃል ዞር በሉ እያለም እንደዚሁ በመጨረሻም ያለያችሁ እና ሜሊክ ወደ መኪናው እንደዚሁ በካቴና ታስራ ትሄድ ጀመር። ልጄ ሀሳብ እንዳይገባሽ እሺ፣ ምንም ነገር ሀሳብ እንዳይገባሽ ከጎንሽ ነኝ ውዴ፣ ምንም ሀሳብ እንዳይገባሽ እሺ። ሜሊክ እሺ፣ እሺ፣ አልፈራም፣ አልፈራም ያለች ታዋራ ጀመር። እናንተ ምንም አታስቡ ብላ ትናገራለች። ወንድሞ አላ አንድንና ለመጨረሻ ጊዜ አይታው መኪናው ከቦታው ይሰወር ጀመር። መጨረሻም ከአይኖቿ እንባ ይፈሳል እንደዚሁ ስምሮ እየዞሮች ኖ ታዩ ጀመር ኖ እንዳየ ግን ምንም አላለም። በጣም ንዴት ውስጥ ስለሆነ ልትተካው ስትል ወዲያውኑ እንደዚሁ ይሄድ ጀመር። ታዩ ተ ወይዘሪት ሱምሮ ታዩ እያለ ታይሲን ያረጋጋታል። ወደ መኪናው ንሆ ገብቶ ቀጥ ብሎ ይሄድ ጀመር። በጣም እንደዚሁ ይቅርታ ይላት አልቻለም፣ አልፈለገምም። ልቧ ግን ያዝናል። በጣም እያለቀሰች ከአይኖቿ እንባ እየፈሰሱ ይዞሮች ታይሰንን ታዋለች። በሌላ በኩል ደግሞ ከአይኖቿ እንባ እየፈሰሳም ወደ እስር ቤቱ ጋር ታመራ ጀመር ሜሊክ። በሌላ በኩል መኪና ውስጥ ደግሞ እንደዚሁ ከፖሊስ ጣቢያው ወይም ወደ ማረሚያ ቦታ እንደዚሁ ደርሷል። ከመኪናው መውረድ ይጀምራል። ወዲያውኑ ፖሊሶች ወርዶ ሜሊክን ይዟትና ካቴናውን ከጇላ ይፈቱና ወደ ውስጥ ይከተዋት ጀመር። በሌላ በኩል ይህ የተፈጠረውን ነገር ለመርሳት ብሎ ጃሃን ፈረሱን እየጋለበን ያለው መጨረሻም ወደ አንድ ቦታ ጋር እንደዚሁ ፈረሱን ለማቆም ይሞክራል። ካቴና ተፈርቶላት እጇን አንስታ ወዲያውኑ ላለው ጽንስ የጃሃን ልጅ ታረግ ጀመር። በጣም ከአይኖቿም ይፈሳል። ጃሃን ፈረሱን አቁሞ በጣም እያለቀሰ ወዲያውኑ በቤት ውስጥ ውስጥ ያደረገውን የአንዳንዱ ነገር ያስብ ጀመር። በጣም አፈቅርሻለው እያደ እንደዚሁ ስለ ሜሊክ እያበደ ብቻውን ያፍራ ጀመር። በጣም አፈቅርሻለሁ እያለ ያፍራል። እባክሽ እጅሽን ዘርጊ እያሉ ደግሞ እንደዚሁም እያንዳንዱ ነገር ይፈትሿትና ወዲያውኑም ወደ ፖሊስ ጣቢያ ወደ ማራሚያው ክፍል ጊዜያዊው ይከታት ጀመር ነ ሜሊክ ኔ ነ መጥፎ ዜናን ሰማን ብዬ ተስፋ አደርጋለሁ። ምን አሉሽ እያሉ ይገባትና እንደዚሁም ይጠይቋት ጀመር። በመጨረሻ ነገርሻቸው እያሉ ይጠይቁት ጀመር። በመጨረሻም የጀሃን ልጅ እንደሆኑ ቢያውቁ ኖሮ ሄዱ ነገር አይፈጠርም ነበረ፣ እያለችም ተናገር ጀመር። እጅ ለእጅ እያሳዩ ሁሉ ነገሮችን ለመርሳት ይሞክራሉ። በሌላ በኩል ደግሞ ሴሚትና ኒያሚን ገብተዋል። ምንድን ነው ቆይ፣ ለምንድን ነው የሁሉ ነገሮች እየተፈጠሩ እኔን የሚለውን ቃል ከአንድም ነገር ሳቆጥር የነበረው እዚያ ፍርድ ቤት ውስጥ እያለች እያወራች ትቀምጣለች። ምንም አይሆን ነገር አታወሪ። ምንድን ነው የምታወራው እኮ ምንም አይሆን ነገር አታወሪ ማለት ነው። በቃ የሁሉ ነገር ሲፈጠረ አንድ ላይ ነበርና አደለ እንዴ? ለምንድን ነው እንደዚህ እያልክ ያለው? ይገባኛል ይገባኛል፣ ግን አሁን ምንም እንደዚህ የሚያባብስ ነገር አያስፈልግም እያለ ይናገራል ጀመር እኔ እየነገርኩን ያሉት እየነገርኩን ያቺ ሜሊክ እና ኑ ወደ ቤታችን ከመጡ በኋላ ነው የልጉውትን ጥላችንን የመጣብን። ብዙ ነገሮች ችግር በየቦታው የመጣብን እነሱ ከመጡ ባላቸው፣ እስቲ አስበው። በመጨረሻም እኔ እናንተ እንደዚሁ አድፍጦብናል። ለምንድን ኖት እዚህ እንዲቀመጥ የምታደርገው? መባረር አለበት። ይበቃል፣ ይበቃል እያልኩሽ ነው ያለሁት እያለ ይናገር ጀመረ። ኑ እና ምንም የሚያገናኛቸው ነገር የለም። በቃ አንድ ላይ መጡ እንጂ ምንም አይደለም። ታይሽን እኮ መጨረሻም ከእነሱ ጋር ነበር ከሆነም፣ አዎ እና ከማን ጋር ሊሆን ይችላል? አይደለም ሱምሩም እያያት ነው አደለ እንዴ የተፈጠረውን ነገር እያለች ነገሮችን ለማጋጋል እና ለማያያስ ሞክራለች። እንደዚሁ ሲያሚት ግን ምንም ሊሰማት አልፈለገም። እያንዳንዱ ነገር እያሰቡ ነው የሚያደርጉት። ይገባኛል። ያልኩት ያለት ምንም ነገር ሀሳብ አይፈጠርም። እያንዳንዱ ነገር እስቲ ያወራሹ እንዳለ ያጁና በጅስ ጣዩ ገባሽ አደለ? እያለም ይናገር ጀመር። ምንም ይሁን ምንም እኔ እዚህ ያለው ምንም ነገሮች አይፈጠርም ችግር የሚባል ነገር እያለም ይናገር ጀመር። እሷ ግን ምንም አልተዋጠለትም። ገና ለገና እሱን እንደዚሁ ሀሳቡን እቀይራለሁ ብላ ያለና ሌለውን ነገር ትቀበጣጥራለች። ሰሜት ግን ምንም ሊሰማት አልቻለም። በጣም ታወራለች፣ እሱ ግን ዝም ብሎ ያታል። እንደዚሁ ሊታሰባት ጀመር። በመጨረሻም ሱምሩ እንደተፋታችው እንደዚሁ ሌላ ነገሮችን የሚጠዘጥዝ ነገሮችን ታወራ ጀመር። እሱ ግን ምንም አይሰማትም። በመጨረሻም በሀሳብ እየተዋጠች ታምርሃለች፣ ትሄዳለችም ከለችበትም ተነሳ። ግን እኔ እውነቱን ነው የምናገረው እሺ፣ እውነቱን ነው የምናገረው እመንኝ፣ እሺ መጨረሻ ታዝናለህ ብላ ከተ ብላ ትሄድ ጀመረ። እሱ በሀሳብ ይወጣል ኑ። በመጨረሻም ቆሞ ስልክ እያወራን ያለው ሄሎ፣ ሄርካን ሰላም ነው? እሺ፣ ስራን እየሰራ ነው። እሺ፣ የት ነው ያለው? ቆንጆ መረጃ ነው የነገረኝ። እሺ፣ አቅጣጫውን ላክልኝ። እሺ ምንም ነገር ውስጥ ግን ጥፋት ውስጥ እንድገባ ዋኑን አቅጣቸው እንዲቅላለው ብቻውን ያለው ፈረስ እየጋለበ ነው ያለው። እሺ ቶሎ በለው እንደሚላከው ብለውም ስልኩን ይዘጋው ጀመር። ያዞረ ደግሞ ኤርካን ቦታውን ጃን የሚያደርገውን እያንዳንዱ ነገር ያይ ጀመር። ኖ ወዲያውኑ ወደ ክፍሉ ይገባል። ወዲያውኑ ሽጉጡን ያወጣና እንደዚሁ ቃሎቹን እያንዳንዱ ወደ ማጋዚኑ ይከትና አቀባብሎ በመጨረሻም ዛሬ ይፈጽምልሃለው እህቴን አሳስረማ፣ ዝም ብለህ ቆም አትሂድም፣ ብሎም ዝቶ ወደ መኪናው ገብቶም ወደ ተላከለት አቅጣጫ ይሄድ ጀመረ። ኤርካን በር ላይ ቆሟል። ኤርካን ወንድሜ፣ በጣም አመሰግናለሁ። ያላፊቱን ለብሷል። እሺ አሁን መሄድ ትችላለህ ወንድሜ። ቆይ ምንም አይነት ነገሮች አታረግም አይደለ እንዴ? እያለ ይጠይቀው ጀመረ። እጃሃንም ባየ ቁጥር ደግሞ ይፈላል። በጣም ዳም፣ ምንም ነገር አይፈጠርም። በቃ አንተ ወደ ሆቴል ሂድ እባክህ፣ እባክህ እራስህን ጠብቅ ወንድሜ እያለ ይናገረዋል። ሂድ እያልኩ ነው ያሉት፣ ያለ ሽጉጡን ያቀባብላል። ወዲያሁኑ ፈርቶ ኤርካን ይርቅ ጀመረ። እንደዚሁ ወዲያሁኑ ሽጉጡን አቀባብሎ ጃን ወዳለበት እያነጣጠራ እያነጣጠረ ሊገባ ሲል ወዲያሁኑ ከፊቱ ታይሲን ይገባ ጀመር። ከባድ ሰው፣ ከባድ ሰው፣ ምን ልታደርግ ጊዜ መጣ ታይሲን? እባክህ ከፊት ለፊቴ ዞር በልልኝ፣ እያለም እያልፎ ሲል ቆይ ተረጋጋች፣ እናውራና ትሄዳለ ከፈለግህ ምንድን ነው? በመጨረሻ ምሽት እሱን ገደልከው፣ ከዛ ምን የሚፈጠር ይመስላል? ከዛ ድጋሚ አንተ እስር ቤት ልገባ ነው፣ ነገሮች ልታባብስ ነው። አዎ ማረግ ካለብኝ አረገዋለሁ። ሜሊክ እህቴ እስር ቤት ገብታ እሱ ቆሞ እንዲሄድ አልፈቅድለትም። ቆይ ተረጋጋ እያልኩ ነው ያለሁት። ሜሊክ መውጣቱ አይቀርም። አንተ ጀስባ እንደዚህ በቀላሉ የፋራ ነገሮች እንድትወስን አልፈልግም። ምንድን ነው የምትለኝ? ቆይ ንድ ምንድን ነው የምትለኝ? ቆይ ይሄ ውሻ እኮ ይሄ ውሻ እኮ እያለም ሽጉጡን ይደብቅ ጀመረ ነበር። ተረጋጋ እያልኩ ነው ያለሁት። የሰው መመታት አለበት። ቆይ ተረጋጋ። ስለሚልክ እንድትወጣ ነው ንፈልግ አደለ። ስለዚህ ይህን ነገሮች እንድታቁም ፈልግ ነው ያለሁት። ገባ ካደለ፣ አፍ እንድዘጋ ብቻ ነው ንፈልገው። ሌላ ምን ነገር ካንተ ንፈልግ ነገር የለም። እያንዳንዱ ነገሮች ለእኔ ተወኝ። ገባ ካደለ፣ እያንዳንዱ ነገሮች ለኔ ተወኝ። ከዛ ህተ ትወጣለች። ተረዳነ ግን እኮ ወንድሜ አ አንድ ያውርቻለሁ። በቃ እንድንጋግም አታገኝ ገባ አይደለም፣ ብዙ ነገሮች ይፈጠራሉ። ነገሮች እንዴት እንዲያረኩ እንዳስተካክል አውቃለሁ። ስለዚህ ዝም በል። እሺ ችግር የለም እጠብቃለሁ። ነገር ግን ምንም ነገር የማይፈጠር ከሆነ ወንድሜ፣ ማርያም እውነቴ ነው የምልህ፣ ጭንቅላቱን የማፈርስለት በዚህ ጥይት እያለ ይናገር ጀመረ። አይኔን እያየ ያረጋግጣል። ስለዚህ አሁን ሽጉጡን ስጠኝና ከዚህ ቦታ ጥፋ። ምንም ሊገባኛቸው ወንድሜ በቃ እያንዳንዱ ነገሮችን አታበላሽብኝ። በቃ ሁሉ ነገሮችን ይጨርሸዋል። ስለዚህ አንተ ሽጉጡን ሰጠኝና ከዚህ ጥፋ እያልኩ ነው ያለ ይናገረዋል። ጃሃን እንደዚሁ ፈረሱን የሚጋለብበትን ሰው አዚዞ ወዲያውኑ እንደዚሁ ይሄድ ጀመረ። በሌላ በኩል ደግሞ ኤሳት እነዚሁ ስምሩን አናግሮም እየወጣን ያለው በጣም በንዴት ተነጋግረዋል። መኪናው ሊገባ ሲል የሆነ ሀሳብ ይመጣላትና መኪናው ኮፈኑን ከፍቶ ወደ ሱቋ ድጋሚ ይገባል። ብረት ነገር ይዞ ወዲያውኑ ምን እያረክን ያለሁት፣ እሳት ልጅ ምን እያረክን ያለሁት፣ ተው፣ እያልኩ ነው ተው እያለች ትነገረው ጀመር። ወዲያውኑ በያዘው ብረት እንደዚህ ሙሉ በሙሉ የነበረውን ፊትለፊቱ መስታወት ያረግፈው ጀመረ። እናቴ ምንድን የተፈጠረው ያሉ የሰፈሩ ሰዎች እንደ ይመጣሉ። መስታወቱን እየረገጠ ማግኘት ጀመረ። ሁሉም ሰው ግራ ተጋብቷል። ከአሁን በኋላ ልጄ ብለሽ እንድጠርኝ አልፈልግም። አንቺ እናቴ አደለሽም፣ ለኔ እናቴ አይደለሽም። ገባሽ አደለም? ሱን ጭንቅላት ውስጥ እንድታስገብ ይፈልጋለሁ። አንቺ በመጨረሻም እኔን ጎርተሽኛል፣ አሪፊን ብቻ አይደለም እኔን ብቻ ጎርተሽኛል። ስለዚህ እርሽ ሁሉ ነገሮች ብሎ ተናግሮ ይሄድ ጀመር። ስሙ ስቅስቅ ብላ ታለቅሳለች። ራቅም ብሎ ከሄደ በኋላ አይኖቹን እየጠረገ ወደ መኪና ይገፋል። በሌላ በኩል ደግሞ እንደዚሁ ቁጭ ብሏል። ኑ እስር ቤት መጠየቂያ ቦታ ጋ ለዚሁ ሜልክን እየጠበቃት ነው ያለው። ሜልክ ስታየው በጣም ደስታለች። ውዴ እያለም ዝርሌን ጠበጠበት። ለት ደህና ነሽ አይደለም? የኔ እናት ደህና ነሽ አይደለም? እናት የማስታወሻ እኮ ነሽ። ኔ ኔ ቁጭ እያለ ያስቀምጣታል። ይቀመጣል እሱም። እሺ እንዴት ነሽ? ደህና ነሽ አይደለም? ውስጥም እንዴት ነው? ምግብ እየበላሽ ነው እያለ ይጠይቀታል። ደህና ነኝ። ምን ሆነሃል? ቆይ ምን የተፈጠረ ነገር አለ? ቅዠት እየሆነብኝ ያለሁት እዚህ ምንም ነገር ማሰብ አልቻልኩም፣ እያለች ትናገር ጀመሪያ። ምንም ነገር አይደለም፣ አይዞሽ፣ አታስቢ፣ ምንም ነገር አይፈጠርም። ይሄ ቅዠት የምትዩ ነገር ደግሞ በመጨረሻም ስትነቂ ሁሉ ነገሮች ያበቃል፣ ቃል እገባልሻለሁ። እውነቱን ንገረኝ ጃሃን፣ በመጨረሻም እንዴት እንደዚህ ልን ይችላል? ማነው እሱን ተኩስበት የቻለው? ካሜራ ቅጂ፣ ምንም አይነት ነገር የለም፣ ምንም አይነት ነገር የለም እያለች ጠይቆ ጀምር እሱ እየተጠራ ነው ያለሁት። አንቺ አሁን ማስብ ያለብሽ ስለዚህ አይደለም፣ ራስሽን እንድትንከባከቢ ራስሽን እንድታጨናነቂ አልፈልግም። እኔ እኔ ጃንን እኮ በመጨረሻም፣ አይ አይ ነው አለመሞቱ ግን ያናደኛል። ተወራለች። አይ ነገር እያልኩ ነው ነገር እኮ ነው ያለ ምንም ነገር አይፈጠርም። በመጨረሻም ሁሉ ነገሮች አብረን እንወጣዋለን እያልኩ ነው ያለሁት። ከዚህ ትወጫለች። ተስፋ እንድቆርቺ አልፈልግም ካንቺ። እና ምንድን ነው እያልከኝ ያለ? ቆይ ምንድን ነው? ቆይ ሁሉ ነገሮች ጋጉቷል። ዝም ብለን በኋላላ ሜዲያ ላይ ከሆኑ እንደዚህ ተስፋ እየሰጠኝ ያለው እያለች ታወራ ጀመረ። የአንዳንዱ ነገሮች ከው መገኘት አይቀርም ይገባኛል። የአንዳንዱ ነገሮችም ታይሲን ሁሉ ነገሮች ያስተካክለዋል። እያንዳንዱ ነገሮች ኳስ ጨዋታ ታኪም ቤን ይወድ ኳስ ጨዋታ ምን አለ? አጥቂ አለ፣ ተከላካይ አለ፣ በረኛ አለ፣ ብዙ ነገሮች አሉ። ይህን ምልሽ በምሳሌ ነው። ለእኛ የሚቆምልን ጠባቂ አለ፣ የሚከላከልን ሰው አለ፣ በረኛም አለን። ስለዚህ ሁሉ ነገሮች ሀሳብ እንዳይገባሽ እያልኩኛለት ሜሊ፣ እባክሽ እባክሽ፣ የአንቺን ደስታ ነው የምንፈልገው እያለ ይነግራታል። እንደዚህ ሲላት ግን ፍገግ ብላ ትስቃለች። ሜሊክ አዎ እሱን ነው እንፈልገው የሜሊክ የአንቺን ደስታ ብቻ። እሺ ምንም ነገር አይፈጠርም እያልኩሽ ናለውት በእናት በጣም እያሳኪ አው መሳቅ ነው ያለብሽ። አንቺ ደስተኛ መሆን ያለብሽ እንጂ ማዘን የለብሽ። ቃል ገባልሻለሁ። እሺ፣ ደግሞ ከዚህ ነፃ አውጣሻለሁ። እሺ ምንም ነገር አይፈጠርም። አንቺ ብቻ አንቺ ብቻ ደህና እንድትወኝ ብቻ እንፈልገው ገባሻለ? እያላም ይናገራል ጀመር አይንላያን የተያያሉ እያለ እያወራ እያለ ታይሲ ይመጣል። በቃ ሁለቱ ሁለታቸው አሩ ውዴ፣ እንዳልኩሽ እሺ፣ ጨዋታው ላይ እያንዳንዱ ነገሮች አንድ ላይ ስለሆነ ሀሳብ ና ይገባሽ እያለ ይነግራታል። እሺ፣ እናስሸንፋለን፣ ዋንጫውን እንይዛለን ትለዋለች። ይሳቀም ይወጣ ጀመር በፈገግታ ተዋታለች። እሺ እሺ እሺ ገዚ ለነ ምንድን ነው? ጨዋታ ምን የምን ጨዋታ ነው? ቲም እያቋቋማችሁ ነው እንዴ? አይ አይ ጥሩ እያል ዝተዋራች ጀመር፣ ምን ያሰብክ ነው? ምን አዲስ ነገር አለ? ያገኘው ነገር አለ? ምንድን ነው ስራ ምናምን? ችግር የለም ሁሉ ነገሮችን እያስተካከልኩ ነው ያለሁት። አንቺ ግን እንዴት ነሽ? እንዴት ነው ሜሊክ? በመጨረሻም ከዚህ ስቶች ከሁሉ ነገሮች እንደሚያበቃ ማወቅ አለብሽ። ራሽ መንከባከብ አለብሽ። አንቺ አሁን ሁለት ሰው ነው ያለሽው። እባክሽ ለልጁ ማሰብ አለብሽ ሜሊክ እሱ ማስታወስ አለብሽ አይደል? እንደ ለዚህ ሁሉ ነገሮች ደግሞ በመጨረሻ ከባድ የሚሆኑ ነገሮች መፈጠር የለበትም። ወንድምሽ አቋ ምንም አላወቅም። በጣም ፈርቻለሁ። በጣም ለመናገር ፈርቻለሁ። ይገባኛል፣ ይገባኛል። እንዳልነገር ቢሰማ ላይና ነገር እኔ ጠንቅቄ አውቃለሁ። ነገር ግን አንቺ ራስሽን ማረጋጋት አለብሽ። ምግብ መብላት አለብሽ። ስፖርት መስራት አለብሽ። ገባሽ አይደለ? ምትጨነቂ ከሆነ ግን ልጁ ከባድ ነገር ላይ ሊሆን ይችላል። ስለዚህ አይዞሽ አይዞሽ፣ እባክሽ እባክሽ እያለም ይጠይቃታል። ወዲያውኑ አይን ለአይን ይተያያሉ። ወዲያውኑ እመኝ ሁሉ ነገሮች ያበቃል፣ ሁሉ ነገሮች ያበቃል። እሺ ሁሉ ነገሮች ከአንቺ የሚፈልገው መረጋጋትን ብቻ ነው፣ መረጋጋትን ብቻ እያለም እያሳሳቀ እንደሲው ይነግራት ጀመረ ወደ ኢትዮጵያ ቻናሎች ቤት ወደ ዛሬ ቪዲዮ ይዤላችሁ የመጣሁት በመንታ መንገድ ላይ ቺን ተመስል ነበር። በቀጣይ ምን ይፈጠር ይሉናል ሁሉም በርካታ አጓጊ የሆኑትን እንቶች ይዤላችሁ መጣ። የሆነ ነገር ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስካለ ላይክ ካላደረጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቅኳችሁ እኔ ከወዲሁ እሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይ ላይ አይፋ ያልኩ ቻው።